ሰላም ጤና ይስጥልን። ወደዚ አይነቱ ተከታታዮች በባለፈው ነብይ ዳንኤል እንጋብዙ ይላችሁ። እንዴት ከሀገራቸው ከኢየሩሳሌም ወጥተው በአሰቃቂ ሁኔታ ወደ ባብሎን እንደተወሰዱ አይተን ነበር። ነገር ግን እዛ እንደሄዱ እግዚአብሔር ለዳንኤል እና ለጓደኞቹ ሞገትን ሰጥቷቸው ከሁሉም በልጠው ወደ ስራ እንደገባ አውርተን ነበር። እነ ዳንኤል ከዛ በኋላ ምን ገጥሟቸው ይሆን? ስራው አልጋ በአልጋ ሆኖላቸው ይሆን ወይስ ሌላ ፈተና ገጥሟቸው? አብረን የምናይ ይሆናል። እስከ መጨረሻ ፕሮግራም አብራችሁ እንድትቆዩ ጋበዝኳችሁ። ዳንኤል ምዕራፍ 2 ናቡከደነፆር በነገሰ በሁለተኛ ዓመት ህልም አለመ፣ መንፈሱ ታወከ፣ እንቅልፍም ከእሱ ራቀ። የለመውን ህልም እንዲነግሩት ንጉስ ጠንቋዮቹን፣ አስማተኞቹን፣ መተተኞችንና ኮከብ ቆጣሪዎቹን እንዲጠሩ አዘዘ። እነርሱ ገብተው በፊቱ ቆሙ። እርሱም አንድ ህልም አለምኩ፣ ህልሙ ምን እንደሆነ ለማወቅ መንፈሴ ተጨንቋል አላቸው። ከዚያም ኮከብ ቆጣሪዎች ለንጉሱ ባርማይ ቋንቋ ንጉስ ሆይ ለዘላለም ንገስ። ህልሙን ለአገልጋዮች ንገረንና እኛም እንፈታልሃለን አሉት። ንጉሱም ለኮከብ ቆጣሪዎች እንዲህ ሲል መለሰ። ህልሙንና ትርጉሙን ባትነግሩኝ አካላችን ቆራረጥና ቤቶቻችን የፍርስራሽ ክምር እንዲሆን ወስኛለሁ። ነገር ግን ህልሙንና ትርጉሙን ብትነግሩኝ ስጦታና፣ ሽልማት ታላቅ ክብር ከኔ ትቀበላላችሁ። ህልሙን ንገሩኝ፣ ትርጉሙንም አሳውቁኝ። እነርሱም እንደገና ንጉስ ህልሙን ለአገልጋዮች ይንገረን፣ እኛም እንተረጉማለን ብለው መለሱ። ንጉሱ እንዲህ ሲል መለሰላቸው፣ እኔ ምን ብዬ እንደወሰንኩ ስለምታውቁ ጊዜ ለማራዘም እንደምትሞክሩ ተረድቻለሁ። ህልሙን ባትነግሩኝ አንድ ቅጣት ይጠብቃቸዋል። ሁኔታው ይለወጣል ብላችሁ በማሰብ የሚያሳስቱ ነገሮችን ክፉ ሀሳቦችን ልትነግሩኝ አሲራችኋል። ስለዚህ ህልሙን ንገሩኝ፣ ትርጉሙን ልትነግሩኝ እንደምትችሉ በዚህ ያውቃለሁ። ልብ በሉ፣ ህልሙን ሳይነግራቸው ነው ትርጉሙን ንገሩኝ ያላቸው። እናንተ የሆነ ህልም ፈቺ ጋር ሄዳችሁ ህልሜንና ትርጉሙን ንገሩኝ እንደማለት ነው። ይሄ ደግሞ እንደ ትልቅ እብደት ነው። ኮከብ ቆጣሪዎቹ ለንጉሱ እንዲህ ብለው መለሱ። ንጉስ የጠየቀው ጥያቄ ሊመልስ የሚችል ሰው በምድር ላይ አይገኝም። ማንም ንጉስ ምንም ያህል ታላቅና ኃያል ቢሆን እንዲህ አይነት ነገር ማንኛውም ጠንቋይ፣ አስማተኛ፣ ወይም ኮከብ ቆጣሪ ጠይቆ አያውቅም። ንጉስ የሚጠይቀው እጅግ አስቸጋሪ ነገር ነው። በሰዎች መካከል ከማይኖሩ ከአማልክት በቀር ለንጉሱ ይህን የሚገልጽ የለም። ይህም ንጉሱን እጅግ አበሳጨው አስቆጣውም። በባቢሎን ያሉ ጠቢባን ሁሉ እንዲገደሉ አዘዘ። ጠቢባን ሁሉ እንዲገደሉ አዋጅ ወጣ። እኔና ጓደኞቹ የፈልገው እንድንገደል አዋጁ ተላከ። የንጉስ ዘበኞች አለቃ አሪዮክ የባቢሎንን ጠቢባን ለመግደር በመጣ ጊዜ እኔም በጥበብ በዘዴ ያነጋገርኩት የንጉሱን መኮንን ንጉስ እንዲህ አይነት ከባድ አዋጅ ያወጀው ስለምንድን ነው ስልጠየቅኩት አሪዮክም ነገሩን ለኔ ገለጠልኝ። በዚህ ጊዜ እኔም ገብቼ ህልሙን እንድተረጉም ዘንድ ጊዜ እንዲሰጠኝ ንጉሱን ጠይቀው አልኩት። ከዚህ በኋላ እኔ ወደ ቤቴ ተመልሼ ለጓደኞቼ ለአናንያ፣ ለሚሳኤል፣ ለአዛርያ ነገሩን ገለጥኩላቸው። እኔና ጓደኞቼ የቀሩት በባቢሎን ጠቢባን ጋር እንዳንገደል የሰማይ አምላክ ምህረት ያደርግልን ዘንድ ሚስጥሩን ይገልጥልን ዘንድ እንድንጸልይ ያሳሰብኳቸው። ለኔም ምስጢሩ በሌሊት በራ የተገለጠ። እኔም የሰማይ አምላክን አመሰግንኩ፣ እንዲህም አልኩ፣ ጥበብና ኃይል የርሱ ነውና እግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜንና ወቅትን ይለውጣል። ነገስታትን በዙፋን ያስቀምጣል፣ ደግሞም ያወርዳቸዋል። ጥበብን ለጠቢባን እውቀትን ለሚያስተውሉ ይሰጣል። የጠለቀውንና የተሰወረውን ነገር ይገልጣል። በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ይኖራል። የአባቶቼ አምላክ ሆይ አመሰግናለሁ አከብረሃለሁ ጥበብና ኃይልን ሰጠተኸኛል፣ ካንተ የጠየቅነውን ነገር አሳውቀኸኛል፣ የንጉሱም ህልም አሳወቅኸኝ። እኔም የባቢሎን ጠቢባን እንዲገደል ንጉሡ ወዳዘዘው ወደ አርዮክ ሄድኩኝ። የባቢሎን ጠቢባን አትግደል፣ ወደ ንጉሱ ሰደኝ፣ እኔም ህልሙን ተረጉምለታለሁ አልኩት። አርዮክም እኔም ወዲያው ወደ ንጉሱ በመውሰድ ህልሙንና ትርጉሙን ለንጉሱ መግለጥ የሚችል ሰው ከይሁዳ ምርኮች መካከል አግኝቻለሁ አለው። ንጉሱን ብልጣሶር የተባልኩትን እኔን ያየሁትን ህልም ትርጉሙን ልትነግረኝ ትችላለህ አለኝ እኔም እንዲህ አልኩ አንድም ጠቢብ አስማተኛ ጠንቋይ የሆነ ቃላተኛ ንጉሱ የጠየቀው ሚስጥር መግለጥ የሚችል የለም ነገር ግን ሚስጥር የሚገልጥ አምላክ በሰማይ አለ እርሱም በሚመጡት ዘመናት የሚሆነውን ነገር ለንጉሱ ለናቡከደነጾር ገልጧል ባልጋ ላይ ተኝተ ሳለ በአይምሮክ የነበረው ህልምና ራእይ ይሄ ነው ንጉስ ሆይ ተኝተ በአእምሮህ ወደፊት ሊሆን ስላለው ነገር ታሰላስል ነበር። ሚስጥር እንገላጭ የሆነው ወደፊት የሚሆነውን ነገር አሳየ። ይህም ሚስጥር ለኔ የተገለጠው ከሰው ሁሉ ይልቅ ታላቅ ጥበብ ስላለኝ አይደለም። ነገር ግን ንጉሥ ሆይ አንተ ትርጉሙን እንድታውቅና በአእምሮህ ታሰላስል የነበረው ነገር ምን እንደሆነ ትረዳ ዘንድ ነው። ንጉሥ ሆይ በፊት ለፊት ግዙፍ የሆነ የሚያብረቀርቅ የሚያስፈራ ታላቅ ምስል ቆሞ አየ። ይህን ምስሉ ራስ ከንጹህ ወርቅ፣ ደረቱና ክንዶቹ ከብር ሁዱና ጭኖቹ ከናስ የተሰሩ ነበሩ። ቅልጥሞቹ ከብረት፣ እግሮቹ ከፊል ከብረት ከፊሉን ከሸክላ የተሰሩ ነበሩ። ይህን በመመልከል ላይ ሳለ አንድ ድንጋይ የሰዎች ሳይነካው ተፈንቅሎ ወረደ። ከብረትና ከሸክላ የተሰሩት የምስሉ ምስሉ ነግሮች መታቸው፣ አደቀቃቸው። ወዲያኑ ብረቱና ሸክላው፣ ናሱ፣ ብሩ፣ ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ ብቅም ሆኑ ንፋስም አንዳች ሳያስቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆኖ ምድርም ሞላ። ህልሙ ይህ ነበር! አሁን ትርጉሙን ለንጉሱ እናገራለሁ። ንጉስ ሆይ አንተ የነገስታት ንጉስ ነህ። የሰማይ አምላክ መንግስትና ስልጣን ኃይልና ክብርን ሰጥቶሃል። የሰው ልጆች የምድር አራዊትና የሰማይ ወፎች በእጅ አሳልፎ ሰጥቶሃል። ቤትም ቦታ ቢሆን በሁሉ ላይ ገዢ ያደርጎሃል። እንግዲህ የወርቁ ራስ አንተ ነህ ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ቀጥሎም በናስ የተመሰለው ሶስተኛ መንግስት ይነሳል፣ መላው ምድርን ይገዛል። በመጨረሻም ሁሉን ነገር እንደሚቀጠቅጥና እንደሚሰብር ብረት ብርቱ የሆነ አራተኛ መንግስት ይነሳል። ብረቱ ሁሉን ሰባብሮ እንደሚያደቅ ከእርሱ በፊት የነበሩትን መንግስታት ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊል ብረትና ከፊል ሸክላ የሆነው እንዳየህ እንዲህ የተከፋፈለ መንግስት ይሆናል። ነገር ግን ብረትና ሸክላ ተደባልቆ እንዳየ በከፊል የብረት ጥንካሬ ይኖረዋል። የእግሮቹ ጣቶች ከፊሎቹ ብረት ከፊሉ ሸክላ እንደሆነ ሁሉ ይህም መንግስት ከፊሉ ብርቱ፣ በከፊሉ ደግሞ ደካማ ይሆናል። ብረትና ሸክላ ተደባልቆ እንዳየ ሁሉ ህዝብ ድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉም ህዝብ በአንድነት አይኖርም። በነዚያ ነገስታት ዘመን የሰማይ አምላክ ፈጽሞ የማይፈርስ የማይፈርስና ለሌላም ህዝብ የማይሰጥ መንግስት ይመሰርታል። እነዚያ መንግስታት ሁሉ ያደቃል፣ እስከ መጨረሻውም ያጠፋቸዋል። ይህ መንግስት ራሱ ግን ለዘላለም ጸንቶ ይኖራል። የሰዎች እጅ ሳይነካው ከተራራ ተፈንቅሎ የወረደውና ብረቱን ናሱን፣ ሸክላውን፣ ብሩና ወርቁን ያደቀቀው ድንጋይ ራዕይ ትርጓሜ ነው። ታላቁ አምላክ ወደፊት የሚሆነውን ለንጉሱ አሳይቷል። ህልሙ እውነት ነው፣ ትርጓሜውም የታመነ ነው። ከዚያም ንጉስ ናቡከደነጽር በግንባሩ ተደፍቶ ለእኔ ሰገደ፣ አከበረኝ መስዋዕትና እጣንም እንዲያቀርቡልኝ አዘዘ። ንጉሱም እኔን ይህን ምስጢር ልትገልጥ ችለሃልና በእውነት አምላካችሁ የአማልክት አምላክ የነገስታት ጌታ ምስጢርም ገላጭ ነው አለኝ። እኔም አምላኬ ጌቶች ጌታ መሆኑ በመታወቁና ንጉስ አምላኬን ስላከበረው እጅግ ደስ አለኝ። ንጉሱም እኔን ከፍተኛ ስልጣን ላይ አስቀመጠኝ። እጅግ ብዙ ስጦታዎችንም ሰጠኝ። የመላው የባቢሎን አውራጃ ገዥ ያደረገኝ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመኝ። ከዚህም በላይ በእኔ አሳሳቢነት ንጉስ ሲድራቅ ሚሳቅና አብደናጎን የባቢሎን አውራጃ አስተዳደሪዎች አድርጎ ሾማቸው፤ እኔን ግን በቤተ መቅደስ አስቀመጠኝ። እንግዲህ የወርቁ የብሩ፣ የናሱ መንግስታት አልፈዋል። አሁን ያለው የእናንተ ዘመን የብረቱና የሸክላ መንግስት ነው። እሱም ከፊል ኃያላን ከፊል ደካማ የሆነቱን ሀገራትን ይወክላል። እንደምታዩ አገር ካገር ብሄር ከብሄር አይስማማም። ሸክላውና ብረቱ እንደማይስማሙ ማለት ነው። አሁን ከዚህ በኋላ የሚመጣው ዘመን ከተራራው ተፈንቅሎ የሚወርድና ዓለምን የሚገዛው የክርስቶስ መንግስት ብቻ ነው። ስለዚህ የመጨረሻ ዘመን ላይ ነው ያላችሁት። በመሆኑም ከበፊት ትልቅ መዳናችሁን አጥብቃችሁ ያዙ። በክርስቶስ ኢየሱስ ያላመናችሁ ካላችሁ በክርስቶስ ኢየሱስ በማመን ከሚመጣ ቁጣና ከመድቀቅ እንድትድኑ አለኝ እኔም ዳኒም ባድማጮች ስም ከልቤ አመስግኜ በሚቀጥለው እንድንገናኝ ቃል አስገብቼው የተለያየን። ውድ ዲዛይን ቲዩብ ተከታታዮች ለዛሬ የሚጀላችሁ የመጣሁት ፕሮግራም ይሄን ይመስላል። ፕሮግራም አዘጋጅና አቅራቢ ጽዮን አማረ ነበርኩ። ፕሮግራሙን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሌላ ፕሮግራም እስኩ እንገናኝ። ቸርን ሰንብቱ።